ሰላም፣ ጤና ይስጥልኝ ውድ አድማጭ ተመልካቾቼ። ይሄ ቁም ነገር ቤት የቁም ነገር ቻናል ሲሆን በቁም ነገር ቤት ቁም ነገር ብቻ የሚወራበት ጠቃሚ መረጃዎች የምታገኙበት ምንም አይነት ውሸት የሌለው ቁም ነገር ብቻ ለሰዎች የሚጠቅም ለሰዎች የስራ ዕድል የሚፈጥር ሰዎችን ገንዘብ ማግኘት የሚያስችል ትክክለኛ ሞክሬ ያገኘው ገንዘብ ያወጣውበትን ወይም ትክክለኛ ውጤት ያገኘሁባቸውን ስራዎች ብቻ የማቀርብበት ቁም ነገር ቤት የተሰኘው ቻናሌ ነው። በዚህ ቻናል ትክክለኛ መረጃ እውነተኛ የተረጋገጠ መረጃ የምታገኙበት ቻናል ሲሆን ይህንን ቻናል ለማሳደግ እባካችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩኝ። በዚህ ቻናል ብዙ ሰዎች ይጠቀሙበታል ምክንያቱም እኔ ብዙ ደክሜ ብዙ ለፍቼ ከዚህ በፊት የተለያዩ ስራዎችን ኦንላይን ላይ እውነት እየመሰለኝ ሞክሬ ብዙ ደክሜ፣ መጨረሻ ላይ ሰዎች እንደኔ እንዳይደክሙ ትክክለኛ ምንጭ ማግኘት አለባቸው በሚል ሂሳብ እራሴ መጀመሪያ ቴስት አድርጌ ሞክሬ ትክክለኛ ገንዘብ የሚከፍል ትክክለኛ ገንዘብ ያወጣውበት ከሆነ ብቻ ነው በዚህ ቻናል የማቀርበው። ስለዚህ ይህ ቻናል ያድግ ዘንድ ፕሊዝ ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን አንድ እርምጃ ወደፊት ታስኬዱት ዘንድ በታላቅ ትህትና ጠይቃለሁ። እንግዲህ ይህን ስታደርጉ እናንተ ምንም የማትጎዱ ሲሆን፣ ለእኔ ግን ትልቅ ነገር እያደረጋችሁልኝ እንደሆነ ከወዲሁ ላመሰግናችሁና እኔን እየተባበራችሁኝም እንደሆነ ማወቅ አለባችሁ። ሌላ ደግሞ ማለት ነው ይሄን ቻናል ስታሳድጉት ብዙ ሰዎች ትክክለኛ መረጃ ያገኛሉ፣ ብዙ ሰዎች የስራ ዕድል ያገኛሉ። ብዙ ሰዎች ኦንላይን ላይ ያንንም ያንንም በመሞከር ጊዜያቸውን እያጠፉ የስልካቸውን ባትሪ ካለ አግባብ እየጨረሱ ስለሆነ ያ ነገር እንዳይሆን ይሆናል ማለት ነው። ስለዚህ ፕሊስ ጋይዝ ይሄንን ቻናል ለማሳደግ የእናንተ ቅንነት ብቻ ነው እና የሚጠበቀው፣ ላይክ፣ ሰብስክራይብ፣ ሼር አድርጉ። እንግዲህ በዚህ በዛሬው ቪዲዮዬ ምንድነው የመጣ ጥያቄ አለ ስለ ኋላ፣ ፖይንት እንዴት ነው የምንሰበስበው? ኮይን እንዴት ነው የምንሰበስበው? ፖይንት እና ኮይን ከየት ነው የምናገኘው? ላላችሁት ሙሉ መረጃ ይዤ መጥቻለሁ። መረጃው ትክክለኛ መረጃውን በደንብ ለመረዳት ቪዲዮውን እስከ መጨረሻ አዩት። ቪዲዮን እስከ መጨረሻ ካያችሁት ፖይንት ምን እንደሆነ ኮይን ምን እንደሆነ ሀላ ላይ ዊዝድሮ የትኛው እንደሚደረግ ሀላ ላይ ዊዝድሮ የምታደርጉት የቱ እንደሆነ እና ተጠንቅቃችሁ ማጠራቀም ያለባችሁ ፖይንት ነው ወይስ ኮይን የሚለውን ሁሉ ሙሉ መረጃ ታገኙበታላችሁ። ቪዲዮውን እስከ መጨረሻ ተከታተሉ። እኔ ጸገነት ነኝ። ስላዳመጣችሁኝ ከልብ አድርጌ አመሰግናለሁ። ፕሊስ ቪዲዮን ከወደዳችሁት ላይክ ሼር ማድረግ አትርሱ። አመሰግናለሁ። ቪዲዮን ስታዩ ሰብስክራይብ እያረጋችሁ ፕሊስ ጋይስ፣ ከልብ አመሰግናለሁ። ቪዲዮውን እስከ መጨረሻ አዩት። ሰላማችሁ ብዝት ብዝት ይበል። መልካም ጊዜ። እሺ እንግዲህ በጥያቄው መሰረት ፖይንት እንዴት ነው የምንሰበስበው ላላችሁ ነው ይሄ ቪዲዮ እየተሰራው ማለት ነው። እንግዲህ ሀላ ላይ ፖይንት የሚባለው ይሄ ፖይንት የሚለው የምታዩት ይሄ ሲሆን፣ ፖይንት ኦኬ። ኮይንስ ደግሞ ያው ኮይን ነው። እና ፖይንት ምንድን ነው ኮይን ምንድን ነው ለሚለው ነገር ፖይንት ማለት ዊዝድሮ የምታደረጉት ፖይንት ነው። ገባችሁ ይውላችሁ? ይሄ ፖይንቱ ዊዝድሮ የምታደረጉት ፖይንቱን ነው። ኦኬ ይሄ ኮይን ነው ማለት ነው። ስለዚህ እናንተ ለምሳሌ አሁን ጋምብል የሚደረግ ጊፍትም ኖርማል ጊፍት የሚሰጣችሁ ምንም የሚሰጣችሁ የት ውስጥ ነው የሚገባው? ፖይንት ውስጥ ነው የሚገባው። ፖይንት ውስጥ ነው የሚገባው። እዚህ ውስጥ ፖይንት ውስጥ ነው የሚገባላችሁ ማለት ነው። ምንም ነገር ሲሰጣችሁ ፖይንት ውስጥ ነው የሚገባው። ኮይን ከየት ነው የምናገኘው ለሚለው እዚህ ፕላትፎርም ላይ ኮይን የምታገኙት በሁለት መንገድ ነው። አንድ ይሄንን ኮይን ልታገኙ የምትችሉት አንድ ኮይን በመግዛት ሁለተኛ ነገር ደግሞ ይሄ ፖይንታችሁ ልክ መቶ ሺህ ሲደርስ በዘጠና ሺህ ኤክስቼንጅ ታደርጉታላችሁ። መቶ ሺህ ሲደርስ በዘጠና ሺህ ኤክስቼንጅ ታደርጉትና ዘጠና ሺህ ኮይን እዚህ ጋር ይኖራችኋል ማለት ነው። ይሄ መቶ ሺህ ሲደርስ መቶ ሺውን በዘጠና ሺ ኮይን ኤክስቼንጅ ታደረጉትና ይሄ ፖይንት ወዴት ይገባል ወደ ኮይን ዘጠና ሺ ኮይን ሆኖ እዚ ጋር ይገባላችኋል ከዛስ ከዛ በኋላ ለራሳችሁ ጊፍት መስጠት ትችላላችሁ ጋምብል ማድረግ ትችላላችሁ ለራሳችሁ ጊፍት ሰጣችሁ ስቲል ኒዳችሁን ታስተካክላላችሁ እንደዛ እንደዛ ታደርጋላችሁ ማለት ነው ነገር ግን የትም ቦታ ሄዳችሁ ጊፍት ብትሰበስቡ ማአት ጊፍት ቢሰጣችሁ ምንም ቢሰጣችሁ በፍጹም ኮይን ውስጥ አይገባም። የት ውስጥ ነው የሚገባው? ፖይንት ውስጥ ምንም ነገር የምታገኙት ነገሮች የት ነው የሚገቡት? ፖይንት ውስጥ ነው። ኮይን ውስጥ አይገባም ሁሌም ማለት ነው። ምንም አይነት ጊፍት ስታገኙ የሚገባላችሁ እዚህ ፖይንታችሁ ውስጥ ነው። ኮይን ውስጥ የሚገባው እንዳልኳችሁ ልክ መቶ ሺህ ደርሶ ኤክስቼንጅ ስታደረጉት ዘጠና ሺህ ሆኖ እዚህ ኮይን ውስጥ ይገባል። ከዛ ለራሳችሁ ጊፍት ስትሰጡ ሌቭላችሁ ያድጋል። እማን ነው ስቲል ኒዳችሁም፣ ሌቭላችሁም ያድጋል። ስቲል ኒድ ምንድን ነው? እዚህ ጋር ለምሳሌ ታስክ ውስጥ ትገባላችሁ። ኦኬ ታስክ ውስጥ ስትገቡ፣ እዚህ ጋር ታስክ ውስጥ ትገባላችሁ። ታስክ ውስጥ ስትገቡ አሁን ምን አለ ታስክ ውስጥ ቱዴይ ላይቭ ታስክ ብሎ። ኦኬ ቱዴይ ላይቭ ታስክ ብሎ ይኸው እንደምታዩት፣ ለምሳሌ እኔ አሁን በሰዓት ሶስት ሺህ ነበር የማገኘው ሳምንት ስላለፈው አውርዶኝ ነው አንድ ሺህ ያደረገኝ ማለት ነው። ሳምንት ድረስ ግን በፍጹም አያወርድም። ስለዚህ ላይፍ ታስክ ይሄ ነው አያችሁት፣ ይሄ ነው ከመቼ በኋላ ሳምንት ከሰራችሁ በኋላ። ሳምንት ግን እስክትሰሩ ድረስ ቦነሶች አሉ። ቦነስ በቀን ስድስት ሺ ስድስት ሺ ስድስት ሺ ሳምንት ሰባት ቀን ድረስ ይሰጣችሁና ልክ ሰባት ቀኑ ሲያልቅ ከዛ ወዴት ይወርዳል ወደ አንድ ሺህ ማለትም ይሄው እዚህ ጋር ሃወርሊ ኢንካም 500 ፐር ሃወር ኦኬ። ግን 500 ፐር ሃወርን እንዴት ማሳደግ ትችላላችሁ? ለራሳችሁ ጊፍት ስትሰጡ ስቲል ኒዷ እቺ ስቲል ኒድ ይታያችኋል እዚህ ጋር ስቲል ኒዷን ታስተካክላላችሁ ማለት ነው። አሁን እኔ ለምሳሌ ምን እያለኝ ነው? 600 በሰዓት ለማግኘት 14778 ያስፈልግሻል አለኝ 14778 ከሰጠውት ለራሴ ጊፍት ከሰጠው 14000 600 በሰዓት በ2 ሰዓት ሺ 2 ታገኛለች፣ ነው ገባችሁ። ይሄ ስቲል ኔድ ነው። ይሄ ሃወርሊ ኢንካም አችሁን የምታዩት እዚህ ጋር ነው። 500 በሰዓት ከመቼ በኋላ ከሳምንት በኋላ ከዛስ፣ ይሄ ማለት ነው። ለምሳሌ ለራሳችሁ ጊፍት ሰጣችሁ፣ በሳምንት 3000 ማን ነው፣ በቀን 3000 በሁለት ሰዓት ስድስት ሺህ የምታገኙ ከሆነ ለምሳሌ እዚህ ጋር ከሆነ በቀን የምሰሩት ሶስት ሺህ በሰዓት በሁለት ሰዓት ስድስት ሺህ ከሆነ የምሰሩት፣ ሳምንት ሙሉ አያወርዳችሁም፣ ሳምንት ሙሉ ማለት ነው። እና ምን መሰላችሁ ዋናው ፖይንቱ ጋይስ፣ እዚህ ፕላትፎርም ላይ እዚህ ፕላትፎርም ላይ ማለት ነው ስቲል ኒድ እንደሌላው አይደለም፣ ሳምንት ሙሉ አያወርዳችሁም። አንዴ ከሰጣችሁት ለምሳሌ በሰዓት ሶስት ሺህ ለማግኘት ስንት እንደሚጠይቀኝ ላሳያችሁ። በሰዓት ሶስት ሺህ ለማግኘት ይሄንን ልክ ይሄን ስንት እንደሚጠይቃችሁ ለማወቅ ፕረስ ስታደርጉ የምትፈልጉት ላይ ለምሳሌ እኔ በሰዓት ሶስት ሺህ ለማግኘት ስንት ነው የሚጠይቀኝ ብዬ ለማየት ሶስት ሺህ ላይ ሳረገው ስንት ጠየቀኝ? መቶ አርባ ሺህ ሰባት መቶ ሰባ ስምንት ጠየቀኝ። ምንድን ነው ይሄ? እስቲል ኔዱ ስንት? መቶ አርባ ሺህ ይላችሁ መቶ አርባ ሺህ 778 በሰዓት ስንት ለማግኘት በሰዓት 3000 በ በሁለት ሰዓት 6000 ለማግኘት ማለት ነው። እስቲል ኒዳችሁን እዚህ ጋ ነው የምታዩት። በቃ ይህ እስቲል ኒድ ነው። ከዛስ አሁን እኔ ለምሳሌ 140 ሺህ 778 ለራሴ ጊፍት ከሰጠው ሳምንቱን ሙሉ በሁለት ሰዓት 10 ሺህ ነው የማገኘው ሳምንቱን ሙሉ ማለት ነው። በሰዓት 3000 በ2 ሰዓት 6000 ሳምንቱን ሙሉ። ከሳምንት በፊት አያወርደኝ። አብልጣችሁ ደግሞ ከሰጣችሁት ይገፋዋል፣ ወደዛ ይገፋዋል። ቀኑን እንደዛ ነው ስቲል ኔዱ ማለት ነው። ስለዚህ ሁሌ ለራሳችሁ ጊፍት ስትሰጡ ምናችሁ እየተስተካከለ ነው፣ ስቲል ኔዳችሁ እየተስተካከለ ነው። ገባችሁ? ስቲል ኔዳችሁ እየተስተካከለ ነው፣ ሌብላችሁም እየተስተካከለ ነው ማለት ነው። ስለዚህ ሁሌም ታስክ ውስጥ ገብታችሁ የምታዩት ነገር ታስክ አለ። ከዛ ቱዴይ ላይፍ ታስክ፣ በሰዓት የሚሰጣችሁ ይሄ፣ በሰዓት የሚሰጣችሁ ይሄው። እኔ አሁን አውርዶኝ ነው። ከሳምንት በኋላ ሶስት ሺህ ነበር ነበረ። በቀን የሚሰጠኝ አንድ ሺህ በሰዓት ነው ብሎኛል። 1000 አሁን 1200 ማነው? በሰዓት 600 ለማግኘት ደግሞ ስንት ሙይ ብሎኛል? 14778 በሰዓት ሶስት ሺህ ለማግኘት ደግሞ ስንት አለኝ? በሰዓት ሶስት ሺህ ለማግኘት በሰዓት 3000 ለማግኘት ይህን ስትጫኑት ያሳያችኋል። በሰዓት 3000 ለማግኘት ደግሞ ስንት አለ? በሰዓት 3000 ለማግኘት 140778 ጠየቀ ማለት ነው። ይሄ ነው እስቲል ኔድ በቃ። አሁን እኔ 140 ሺ ከሰጠሁት ሳምንቱ ሙሉ በሰዓት 3000 በ2 ሰዓት 6000 አገኛለሁ ማለት ነው። እንደዛ ነው። ከዛ ጆይን ፓርቲ ኤንድ ክራውን ፎር 1 አወር ይሄ ሰው ቤት ሄዳችሁ ሰው ቤት ሄዳችሁ የምትቀመጡት ነው። ይኸውላችሁ ይሄ ሰው ቤት ሄዳችሁ እነዚህ ታስኮች ይሄኛው ጆይን ፓርቲ ጆይን ፓርቲ ኤንድ ክራውንድ ፎር ዋን አወር የሚለው ሰው ቤት ሄዳችሁ ጎልደን ጎልደን ወንበሩ ላይ ተቀምጣችሁ ለአንድ ሰዓት ስንት ይሰጣችኋል? ስምንት መቶ ፖይንት ይኸው ስምንት መቶ ይላል ስምንት መቶ ፖይንት ግን ምን ማድረግ አለባችሁ መቶ ሀምሳ ጊፍት ማግኘት አለባችሁ። መቶ ሀምሳ ጊፍት ከየት ነው የምታገኙት? ራሳችሁ ለራሳችሁ መስጠት ትችላላችሁ። ጋምብል ቤት ከሆነ በጋምብል ወዲያውኑ በሰከንድ ውስጥ ነው የሚሞላው። መቶ ሀምሳ ፖይንት ማለት በጣም ትንሽ ናት። ሌላስ አስር ሺ አስር ሺ ኮይን በሁለት መቶ ብር ብትገዙ ለብዙ ጊዜ ለራሳችሁ ጊፍት እየሰጣችሁ ትጠቀሙበታላችሁ። ይችን በሰዓት በየቀኑ 800 ፖይንት ለማግኘት ማለት ነው። ክራውኑ ላይ ተቀምጣችሁ ይሄስ ምንድን ነው? ይሄ ማለት ነው የሆነቻለች የመቶ የመቶ ኮይን ጊፍት ሀርት እሷን ስታገኙ 10 ፖይንት ታገኛላችሁ ማለት ነው እነዚህ ይሄ ይሄ ድራም ድራም ጊፍት አለ እዛ የጊፍት እንትን ውስጥ ታገኙታላችሁ። እሱን የሆነ ሰው ከሰጣችሁ መቶ ፖይንት ክራውኑን ክራውን ጊፍት የሆነ ሰው ከሰጣችሁ አንድ ሺህ አለ። ለምሳሌ ራሳችሁ ለራሳችሁ እስቴልንዳችሁን ለማስተካከል ስትሞክሩ እነዚህን መጀመሪያ ገብታችሁ እዩ። ለራሴ የትኛውን ጊፍት ነው መሰጠት ያለብኝ? ፖይንትን በዛው ለማግኘት ክራውኑን ለራሴ ብሰጥ አንድ ሺህ ፖይንት አገኘው ማለት ነው። ይሄስ ካስትል ጊፍቱን ከሰጣችሁ ራሳችሁ ለራሳችሁ ወይም ሰው ከሰጣችሁ አንድ ሺህ ማነው አስር ሺህ ፖይንት ታገኛላችሁ ማለት ነው። ስለዚህ ብዙ ታስኮች ነው ያሉት። እንደገና ደግሞ እዚህ ጋር ሪሲቭ ጊፍት ፍሮም ኒው ዩዘር ይላል። ሪሲቭ ጊፍት ፍሮም ኒው ዩዘር ያ ማለት ምንድን ነው? አዲስ ጆይን ካለ ሰው ጊፍት ካገኛችሁ ወይም እናንተ ቤት መጥቶ ከማያውቅ ሰው ጊፍት ካገኛችሁ መቶ ፖይንት። ይሄ ደግሞ ጌም ከተጫወታችሁ ነው። ጌም ከተጫወታችሁ አሸነፋችሁ፣ አላሸነፋችሁ መቶ ፖይንት። ይሄ ፕሌይ ሮያል እሱም ጌም ነው፣ መቶ ፖይንት እንዲህ እንዲበቃ እያለ ሁሉም ፖይንት የሚያሰጡ ናቸው። አንድ ሺ ኬ ፖይንት ኤርኒንግ፣ ይሄ ደግሞ አንድ ሺ ፖይንት ኤርን ካደረጋችሁ፣ አንድ ሺ ፖይንት ኤርን ካደረጋችሁ፣ ዋን ኬ ፖይንት ኤርኒንግ ብሎ ምንድን ነው የሚለው እዚህ ጋር ሁሌ እንትኑን እየተጫናችሁ አንብቡት። ዋን ኬ ኦንሊ ጊፍት ፖይንትስ ኤንድ ጌም ሼሪንግ ፖይንትስ ዊል ቢ ካውንትድ ፕላትፎርም ሪዋርድ ኤንድ ቤዚክ ሳላሪ ወንት ቢ ካውንትድ። ማለትም ይሄ ከጊፍትና ከሰው ሪዋርድ ከተሰጣችሁ አንድ ኬ አንድ ሺ ሀያ አምስት ሺ ታገኛላችሁ ነው የሚለው። ግን ይላል ደሞዛችሁን አያካትትም። ደሞዛችሁ እዚህ ላይ ካውንትድ አይሆንም። ለምሳሌ ይሄ በየቀኑ የሚሰጣችሁ ታስክ ሰርታችሁ፣ እሱ ካውንትድ አይሆንም እሱን አይደለም እሱን ካገኛችሁ አይደለም እያለ ያለው። ጌም ተጫውታችሁ እንዲሁም ጊፍት አግኝታችሁ ከሆነ ብቻ ነው እያለ ሁሉም የራሱ የሆነ አለው ማለት ነው ታስክ። ስለዚህ ብዙ ታስኮች ነው እዚህ ላይ ያሉት፣ በጣም ብዙ ታስኮች። እነሱን ስትሰሩ ፖይንታችሁ እየተጠራቀም ይሄዳል። ግን ብዙ ሰው እነሱን አያቸውም። ብዙ ሰው ያችን ሶስት ሰዓቷን ይሰራል፣ አለቀ በቃ ሌላውን አያይም። ሌላውንም እዩት ጋይስ። ሁሉንም ማየት አለባችሁ። ፖይንታችሁ ቶሎ ቶሎ እንዲሞላ ሁሉንም ማየት አለባችሁ። ይሄ ታስክ ውስጥ ገብታችሁ ሁሌ ሁሉንም ማየት አለባችሁ። ሌላው እንደነገርኳችሁ ነው። ዊዝድሮ የሚደረገው ፖይንቱ ነው። ይሄ ዶላራችሁ ነው ማለት ነው። ገባችሁ? እዚህ ላይ ትኩረት አድርጉ። ሁሌ ይሄ ብዙ ሰው ኮይን እንዴት ነው የሚገኘው? ኮይን እንዴት ነው የሚገኘው? ኮይን እንዴ ነው የሚገኘው ይላል። ኮይኑ አይደለም ዊዝ ድሮ የምታረጉት እናንተ ፖይንታችሁን ነው። ስለዚህ ፖይንታችሁ መጠራቀሙን እንጂ ስለ ኮይን መጨነቅ የለባችሁም፣ ምክንያቱም ፖይንቱን ነው ዊዝ ድሮ የምታረጉት ማለት ነው። ስለዚህ ከየት ነው ኮይን የምንሰበስበው ላላችሁ ልጆች ምላሹ ምንድን ነው ኮይን የምታገኙበት መንገድ ሁለት መንገድ ነው። ከዛ በፊት ግን ዊዝ ድሮ የሚደረገው እዚህ ላይ ኮይን ሳይሆን ፖይንት ነው እና ኮይን ሊያስጨንቃችሁ አይገባም። ግን ሌቪላችሁን ለማሳደግ ስቲል ኒዳችሁን ለማሳደግ ኮይን ከፈለጋችሁ ምንድን ነው፣ አንደኛው መንገድ ፖይንታችሁ ተጠራቅሞ መቶ ሺህ ሲደርስ ይሄ ወደዚህ ፖይንታችሁ ተጠራቅሞ መቶ ሺህ ሲደርስ ምን ይደረጋል? ይሄኛው ፖይንቱ ወደ ኮይን ኤክስቼንጅ ታደረጉና ዘጠና ሺ ኮይን ይኖራችኋል ማለት ነው። ሁለተኛው መንገድ በምን ኮይን በመግዛት ስንት ነው? አስር ሺ ኮይን በሁለት መቶ ብር ብቻ ነው። እንደዛ እያደረጋችሁ መጠቀው ኮይን ሴለሮች በጣም ብዙ ነው ያሉት ማለት ነው። ለዛሬ እንግዲህ ፖይንት እንዴት ነው የሚሰበሰበው? ኮይን ከየት ነው የሚገኘው ላላችሁት ምላሽ ሰጥቻለሁ ብዬ አምናለሁ። የጎደለ ነገር ካለ ፕሊዝ አስተያየት፣ ሀሳባችሁን ስጡኝ። እኔን ለማግኘት ከፈለጋችሁ እዚህ ፕላትፎርም ላይም አይዲዬ ይሄውና ተጭናችሁን መምጣት ትችላላችሁ። አይዲዬን ሰርች አድርጋችሁ እኔ ጋ ጆይን ማለት ትችላላችሁ። ከታች ደግሞ ሊንኬን አስቀምጥላችኋለሁ። እኔ እዛ ላይ ብላክ ላዮን ኤጀንሲ በመባል እታወቃለሁ። ስሜ ጸገነት ነው። እጅግ በጣም አመሰግናለሁ። ሙሉ ማብራሪያ እሰጣችኋለሁ። አብረን እንሰራለን፣ አብረን እናድጋለን፣ አብረን እንለወጣለን። ስላዳመጣችሁኝ ከልብ ከልብ አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። በሚቀጥለው ቪዲዮ እስክንገናኝ ድረስ ክብር ይስጥልኝ።